በህይወት ሁልጊዜ ለሚገጥሙ ነገሮች አልቃሻ የምትሆን ከሆነ ነገሮች ይደራረጉብሃል እንጂ መፍትሄ እንደማታገኝ ዛሬ ልነግርህ እወዳለሁ። ሁሌም ቢሆን የሆነ ነገር ሲገጥመን ቶሎ ብለን መፍትሄው ላይ ማና ተኩር ከሆነ በለቅሶ የሚፈታ የሚመጣ ምንም ነገር እንደሌለ እነግራለሁ። ሁሌም አቋራጭ መንገድ መፈለግ ሳይሆን ችግሮች ሲመጡ እነኛን ችግሮች የምንፈታበትን ቀጥተኛ የሆነ መፍትሄ የሆነ መንገድ አይምሯችንን ተጠቅመን የምናመጣ ከሆነ ከማንኛውም ችግር ማለፍና ማምለጥ እንደምንችል የሚያሳይ ቪዲዮ ለመስራት ነው ዛሬ የፈለግነው። በአንድ ሀገር ላይ የሚኖር አንድ ጫማ ሰፊን ይመለከታል። ይህ ጫማ ሰፊ ህይወቱን በዚህ ስራ ነው የሚመራው። ነገር ግን ህይወት ጠብ የሚል ነገር ያጣል። አንድ ቦታ ቁጭ ብሎ በመስራት አሁን ምን ማድረግ አለብኝ ብሎ ያስባል። በየቤቱ እየዞርኩኝ ጫማ መስፋት አለብኝ፣ የሚሰፋ ጫማ፣ ጫማችሁን ወደ አዲስ መልሳለሁ የሚል መፈክር በመያዝ በየከተማው መካከል በየሰው በር ላይ መዞር ይጀምራል ማለት ነው። ጫማችሁን አዲስ በማድረግ በዳግም የተቀደደ ወይም ደግሞ የጣላችሁትን ጫማ በአዲስ እንድታደርጉት እንሰራለን እያለ በየሰፈሩ ይዞራል ማለት ነው። የመጀመሪያው ቀን ምንም ሰው ወይም ደግሞ ጫማ የሚያሰፋ ሰው ምንም ሊያገኝ አልቻለም። ሁለተኛው ቀን የሚደግማት ምንም አይነት ጫማ አላገኝም። በሶስተኛው ቀን አንዲት ሴት ትጠራዋለች እና ጫማዬን እንድታይልኝ ይፈልጋለሁ ብላ ታመጣለች። ይሄ ጫማ ይሰፋ የሆኖ ብላ ስጠይቀው በደንብ ይሰፋል ብሎ ይሰፋላታል። አሪፍ አርጎ፣ ጽድት አርጎ ይሰጣታል። በዛን ሰዓት ስንት ልክፈል ስትለው አንድ ጎልድ ኮይን የወርቅ ሳንቲም እንድትከፍል ይፈልጋለሁ አለ። እሷም ትከፍለዋለች። አሁንም እየዞረ ያለ ሌላ አንዲት ሴት አሁንም ጫሜ እንድትሰራልኝ እፈልጋለሁ ትለዋለች። ሌላ ሁለተኛ እድል አገኘ ማለት ነው። ስለዚህ አሁን የስራ እድሉ እየተከፈተ መጣ ማለት ነው። ስለዚህ በየቀኑ የሚያገኛትን ሳንቲም ይቆጥብና ስድስት የወርቅ ሳንቲም ያገኛል ማለት ነው። አሁን ምን ማድረግ አለብኝ ብሎ ያስባል። አንዲት አህያ መግዛት አለብኝ፣ በዚች አህያ ብዙ ስራዎች መስራት ስለሚችል አህያ መግዛት አለብኝ ብሎ ይወስናል ማለት ነው። በዛም በሰበሰበው ሳንቲም በተወሰነው አህያ መግዛት ይችላል ማለት ነው። ልክቺን አህያ ከገዛ በኋላ አሁን ወደ ቤት መግባት አለብኝ ብሎ አህያውን ይዞ እየሄደ እያለ የሚያልፍበት መንገድ በጣም አደገኛ ደን ነበረውና እዛ ደን ውስጥ ሽፍቶች ወይም ዘራፊዎች ነበሩ በአጋጣሚ። ስለዚህ ልክ እየሄደ እነኛ ላይ ይወድቃል ማለት ነው። አሁን እንግዲህ ያለው ያችን የሰበሰባትን ሳንቲም እና የገዛትን አህያ እንደሚዘርፉት ይገባዋል ማለት ነው። ስለዚህ ቶሎ ብሎ የሆነ ነገር ያስባል ማለት ነው። ምንድነው ያሰበው? ያለችው ካገኘው ከቀረችው የወርቅ ሳንቲም አንዷን አህያዋ አንገት ላይ ያስርና ቀጥታ በድፍረት ወደ እነኛ ሌቦች ይሄዳል ማለት ነው። እነኛም ሽፍቶች ቁም፣ አንተ የሰበሰብከውን ሳንቲም ያለህን ስጥ። እኔ ምንም ሳንቲም የለኝም፣ በጣም ደሃ ነኝ፣ ጫማ በመስፋት የምተዳደር ግለሰብ ነኝ፣ ከኔ ምንም አታገኙም። እኔ ያለችኝ አንዲት አህያ ብቻ ነች፣ ይህች አህያ ነች ብሎ ይላቸዋል። እነሱ አላመኑትም። አምጣ ብለው እንትላሉ እሱም መሸሽ ይጀምራል። ልክ እየሸሸ ያለ አህያዋ አንገቷ ላይ የታሰረው ያ የወርቅ ሳንቲም ይወርቃል ማለት ነው። እነዚህ ሰዎች እንዴ ይሄንን የወርቅ ወርቅ ኬት ነው የወደቀው ምናምን ብለው ሲያነሱ ቆም የሚልና አንድ ነገር ያስባል። እቺ አህያ ወርቅ ትጥላለች ብሎ ይነግራቸዋል ማለት ነው። በጣም ይገረሙና በቃ እቺን አህያህንማ እንገዛሃለን ምናምን አሉት። እሱም ትንሽ ለማቅማማት ሞከረና ያው ማዋደድ ስለነበረበት እሺ ካላችሁ ግዙኝ ምናምላል። አምሳ የወርቅ ሳንቲም እንከፍላለን እንደዚች አህያ ምናምን ብለው ይጠይቁታል። እሱም በጣም በውስጡ ሀሴት ያደርግና ያችን አምሳ የወርቅ ሳንቲም ይቀበልና ወደ ቤቱ ያመራል ማለት ነው። ነገር ግን ወደ ቤቱ ከማምራቱ በፊት አንድ ነገር ይናገራቸዋል። ይቺ አህያ የወርቅ ሳንቲም ስለምትል በኋላ ስትካፈሉ እንዳትጣሉ ብሎ ይነግራቸዋል ምክንያቱም ሌባ ሲሰርቅ ሳይሆን ሲካፈል ይጣላል የሚለው ብሂል ገብቶታልና ማለት ነው። ስለዚህ ተራ በተራ ጠብቁ፣ ተራ በተራ ከጠብቃችሁ እኩል በየቀኑ ልትካፈሉ ተካፈሉ ትችላላችሁ፣ አለዛ እንዳትጣሉ ብለው ጥሏቸው ይሄዳል። እነኛም ሰዎች በጣም ይደሰቱና፣ አታለሉ፣ ሸወድ ነው፣ ወርቅም ተላሃያ፣ ባምሳ ወርቅ ብቻ ገዛ ነው ምናምን ብለው ያስባሉ። ስለዚህ የሌቦቹ ሰብሳቢ ወይም የሽፍቶቹ ሰብሳቢ እንግዲህ ዛሬ የምጠብቀው እኔ ነኝ፣ እኔ ያው ኃላፊያችሁ አለቃችሁ ስለሆንኩኝ ዛሬ የመጀመሪያው ተራ የሚደርሰኝ እኔ ነኝ ምናምን ይላል። እሺ ብለው እነኛ ይተኛሉ። እሱ አህያዋን ሲጠብቅ ያድራል። አህያ ምንም አይነት ወርቅ አልጣለችም ማለት ነው። በማግስቱ ያኛው ሌላኛው ተረኛ ጠበቀ። አሁንም ምንም አይነት ወርቅ አልጣለችም። በዚህ ሰዓት በጣም ይማረሩና ይሄ ድሃ ሸው ዶናል ማለት ነው ምናምን ብለው ተናደው ወደ ቤቱ ይሄ ለመሄድ ይወስናሉ ማለት ነው። እሱም ይሄን ቀድሞ አስቧልና ለባለቤቱ ቤቱ ምን ብሎ ይነግራታል። አሁን ሌቦች ወይም ሽፍቶች ወደ ቤት መጣው የት ነው ያለው ብለው ከጠየቁሽ እዱር እንዳለው ንገሪያቸው ወደ ዱ ልጅና ጥሪው የሚሉሽ ከሆነ ደግሞ ውሻላቸው ይሄ ውሻችንን ሂድና ጥራ ብለሽ እነሱ ፊት ውሻውን እዘዥው ውሻው ወጥ ይጠራኛል ብሎ ይናገራል። ሰዎቹ ባለሽን ነው ምናምን ሲሏት ዱር ነው ያለው ምናምን ብላ ትናገራለች። አሁንም ፈልገዋለን ልጣሪን ምናምን ሲሉ ቡቺ ናና ሂድና እንግዲህ አባ ጌታከን ጥራው ምናምን ትለዋለች። ሰዎቹ ተገርመው ዝም ብለው ያሉ ውሻው ሊዱ ወደ ጥራዋል ምናምን ውሻው እንደ ታዘዘ ይሄዳል ማለት ትንሽ ሳይቆይ ሰውየው ይመጣል። ስለዚህ ውሻው ጠራው ማለት ነው። ያባጩ ውሻው ጠርቶታል ብለው ነው ያሰቡት እነሱ ማለት በዚህ ሰዓት እንዴ ኡነት የውሻ አንተን መቶ ጠርቶክ ነው መጣው ው ከሆኔ አው ሁሉንም ነገር ያውቃል ሳዘው የማዘውን በሙሉ ነገር ያደርጋል ምናምን ብሎ ይነግራቸዋል ለነኝ ሽቶች ማለት ስለዚህ የመጀመሪያ የመጡበትን ረሱት ሸወዳቸው ደግሞ አሁንም ሁለተኛ ዳግም አታላላቸው ማለት ስለዚህ ውሻ መግዛት አለብን ብለው ይሉ ምናምን ትንሽ ለማካበድ ይሞክራል። አርባ የወርቅ ሳንቲም እንሰጣለን ይህን ውሻ ንግዛ ምናምን ብለው ሲሉት፣ አሁንም ሁለተኛ በአርባ የወርቅ ሳንቲም ውሻውን ይሸጥላቸዋል ማለት ነው። አሁንም ውሻውን ይዘው ሄዱ። ከዛ ውሻውን ቤታቸው ወሰዱና በማግስቱ ውሻ ሲታዘዝ ምንም አይነት ነገር እንቅስቃሴ የለም። በአጋጣሚ የኃላፊው ወይም ደግሞ የሌቦቹ አለቃ ውሻውን ታዘዋለች። ይድና አባቴን ጥራልኝ ምናምን ትለዋለች። ውሻው ኢሚዲያትሊ ወዴት ይሄዳል አባቷን መጥራት ሳይሆን ወደ ባለቤቱ ወደ መጀመሪያው የጫማ ሰፊ ጋር ቤት ይሄዳል ማለት ነው። ሲጠብቁ ውሻው አይመጣም። ቀጥታ ወደዛ ሰውዬ እቤት ሲሄዱ ውሻው እዛ ነው ያለው። ምንድነው ይሄ ውሻ ለምንድን ነው ወደዚህ የመጣው? ስለ አይ ናፍቀ ይሆናል፣ ስለዚህ ታገሱት ይላመዳል ብለው ይዘውት እንዲሄዱ ያደርጋል። አሁንም ያ ውሻ እዛ ቢያደርጉት አሁን ማርቆየር ተመልሶ ወደዛ ሰውዬ እቤት ይመለሳል ማለት ነው። በዚህ ሰዓት ይሄን ሰውዬማ በደንብ አድርገን አስተማሪ ቅጣት ልንቀጣው ያስፈልጋል፣ እንዴት ለሁለት ጊዜ ይሸውደናል ብለው በጣም በመናደድ ወደ ቤቱ ይሄዳሉ። ቤቱ ሄዱና ያንን ሰውዬ ይዘውት መዳበሪያ ውስጥ ይከቱታል ማለት ነው። መዳበሪያ ውስጥ ከጥተው በቃ ወስደን መግደል አለብን፣ ሰው ወደማየው ወደ ደን ውስጥ ወስደን እንጥለዋለን ብለው ተሸክመው ተራ በተራ ያንን ሰውዬ ይዘው ሄዱና በጣም ስለደከማቸው የሆነ መስጊድ ያገኙና እዛ መስጊድ ስልኩ ውጭ ይህንን ሰው በመዳበሪያ ያስቀምጡና እስኪ ወደ መስጊዱ ገብተን ትንሽ እንጸልይ ብለው ይገባሉ። ያ ሰውዬ በመዳበሪያ መንገድ ላይ ተጥሏል። በዚህ ሰዓት ልክ የሰዎች ኮቴ ሲሰማ ሰው በዛ ማለፉ ሲያይ ብሎ ይጮኋል። ይሄ አለቃ ወስዶ ልጁን ካላገባህ ብሎ በግድ አስገድዶ ሊድረኝ ነው ምናምን ብሎ ይጮኋል ማለት ነው። በዚህ ሰዓት አንድ ገበሬ ቆም ሚል ያዳመጥና አንተ ሞኝ ታዲያ የአለቃን ወይም ደግሞ የአንድ የንጉስ ልጅ ማግባት ደብሮክ ነው እንደምትጮ እኔ ባደረገኝ ምናምን ብሎ ይለዋል እረ እኔ አልፈልግም አንተ ከፈለክ ና ይህንን እድል ተጠቀም ብላ ምን ይለዋል እሺ አንተ ካልክኝማ እጠቀማለ ብሎ ያ ገበሬ ይወስናል በዚህ ሰዓት መዳበሪያውን ፍታኝ ልውጣ ይልና መዳበሪያውን ይፈታና ራሱን ያንን ገበሬ ያስረውና እሱ በርቀት ሆኖ ይመለከታል ማለት ነው እነኛ ሰው ወይ መጡ ያንን ሰው ተሸክመው ይዘው ሄዱና የሆነ ደን አካባቢ ላይ ወንዝ አለ ዛ ወንዝ ላይ ጭቃ ላይ ይጥሉታል ማለት ነው እሱ እያንዳንዱን ቅጽበት ይከታተል ስለነበር ምንድን ያደረገው በሌላ መንገድ እነሱ ሲመልሱ ቀድሞ ሁለት አሳማዎች ይዞ ይጠብቃቸዋል ማለት ነው። ግራ ተጋቡ። እነሱ እዛ ወንዝ ውስጥ እንደጣሉት ነው ያሰቡት እሱ ግን ተመልሶ እንደገና ጭራሽ ሌላ አሳማ ይዞ መንገድ ላይ ይጠብቃቸዋል ማለት ነው። እንዴ ይሄ እንዴት ሊሆን ይችላል? አንተ ሰውዬ ምንድነው ምናምን ሲሉ? እናንተ እኮ እዛ ዋዝ ውስጥ ስትጥሉኝ እዛ ቦታ ላይ በረከት ነበረና ብዙ ወርቆች አገኘው። እነኛ ወርቆች ይዤ መጥቼ ነው ይኸው አሁን አሳሞቹንም ተሰቶኝ ነው አሳማ አገኘው ወርቅም ይዣለው ምናምን ታጥቷል እንዴት ምናምን ሲል ያ ቦታ የበረከት ቦታ ነው እናንተ የጣላችሁ ይህ ቦታ ስለዚህ እናንተም ይሄንን በረከት ማግኘት ከፈለጋችሁ እኔን እንደጣላችሁ በመዳበሪያ ውስጥ ላደርጋችሁና እንደጣላችሁ ይላል። በጣም በደስታ ሄዱ። ጭራሽ ነው በደስታ ሄዱ። ወሰዳቸው። ሶስቱንም ሶስት ነበሩ። ሶስቱንም መዳበሪያ ውስጥ አስገባና እዛ እጭቃ ውስጥ ወደ ውሃ ውስጥ ገፍትሮ ጣላቸውና ላይን መለስ ላይን መለሱ። የዘላለም ቦታቸውን ተጎናጸፉ። እሱም በደስታ ወደ ቤቱ ተመለሰ ይባላል ማለት ነው። ውድ የቻናላችን ተከታታዮች፣ ከዚህ ታሪክ እያንዳንዱ በማስተዋል ካዳመጣችሁ ይሄ ሰው ከመጀመሪያ እስከ መጨረሻ ፈተናዎች ሲፈራረቁበት ነበር። ነገር ግን ፈተናዎቹ ላይ በማልቀስ ወይም ደግሞ በፈተናዎች ላይ በመቆዘም ሳይሆን በብልሃት እያንዳንዱ ፈተና ሲመልስ ወይም ደግሞ ሲመክት ነበር ማለት ነው። ሁለተኛ ደግሞ እነኛ ሌቦች ወይም ሽፍቶች በአቋራጭ ለመበልጸግ ሞክረው ነው ከዚህ ሚስኪል ለመቀማት ይሞክሩት ማለት ነው። ነገር ግን በአቋራጭ ለመበርክ ለመበልፀግ ያደረጉት እያንዳንዱ እንቅስቃሴያቸው መጨረሻ ላይ ህይወታቸውን እንዲያጡ አድርጓቸዋል ማለት ነው። እኛም በህይወታችን ሁሌም ቢሆን አቋራጭ መንገድን የምንመርጥ ከሆነ አንዳንድ አቋራጭ መንገዶች ህይወታችንን ሁላ ሊቀሙን ሊያሳጡን እንደሚችሉ ከዚህ ቪዲዮ ላይ ቁርጥ እንማራለን ማለት ነው። አንዱ እሱ ነው። ሌላ ሁሌም ቢሆን አይምሯችንን መጠቀም እንዳለብን ነገሮች ይመጣሉ፣ ችግሮች ይመጣሉ። ችግሮች ላይ ማላዘን፣ ማልቀስ ሳይሆን አይምሯችንን በመጠቀም እንዴት መፍትሄ ማምጣት እንዳለብን የምናተኩር ከሆነ እንደዚህ ሰውዬ ከሞቱ ሁላ ማምለጥ እንደሚቻል እንማራለን ማለት ነው። ወደ ቻናላችን ተከታታዮች ከዚህ ቪዲዮ ቁም ነገር ካገኛችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ እንዲበዛ እንማጸናለን።